ሰላም ውድ የኑሮ በሸገር ተመልካቾቻችን፣ ዛሬ ደግሞ እንግዲህ በቤታችን እጅግ አስፈላጊ ከሚባሉት ኤሌክትሮኒክሶች መካከል ኦቨን እና የልብስ ማጠቢያ ማሽን እንደመሆናቸው መጠን አዲስ አበባ ላይ ዋጋቸው ምን ይመስላል፣ ጥራታቸውስ የሚለውን ለማየት አንድ ቆንጆ ሱቅ ተገኝቻለሁ። እየዞርኩ የምጠይቅ ይሆናል። አብራችሁን ቆዩ። እኔ ነሀሚ ነኝ። ቻናላችን ኑሮ በሸገር ነው። ንአለን፣ ነዋሚን እባላለሁ። እስቲ በቅድሚያ ራስሽንና የኤሌክትሮኒክ መሸጫ ሱቃችን አስተዋውቂ። እ ስሚ ሰሚራ ይባላል። አሁን የምትገኘው ሶኒክ ኤሌክትሮኒክስ ች ነው። ሶኒክ ኤሌክትሮኒክስ የምንገኘው ሰሚት ፊል ቤት አካባቢው እከዲራር ትምህርት ቤት ፊት ለፊት ያለው ህንጻ ላይ ነው የምንገኘው። እንግዲህ የተለያዩ የኤሌክትሮኒክስ እቃዎችና አገር ማግኘት ይችላላችሁ። ቲቪ አለን፣ ፍሪጅ አለን፣ ስቶቮች አሉ። እንደገና ቲቪ ስታንድና ቴብልም አለን በተጨማሪ የተሻሉ እና ቁርዱ የተባሉ እቃዎችን ነገር ማግኘት ይችላላችሁ። ከመጣችሁ በጣም አሪፍ ነው። ሰሚራ ዛሬ እንግዲህ ነዚ የተገኘው ስቶቭና ዋሽንግ ማሽን ለማየት ነው። ስለዚህ እስቲ ከዋሽንግ ማሽን ጀምርና ታሳይኛለች። እዚህ ጋር ያለው የዋሽንግ ማሽን አውቶማቲክ ዋሽንግ ማሽን ነው የሚባለው። አውቶማቲክ ምንድን ነው? አውቶማቲክ ዋሽንግ ማሽን ማለት ያስጋባነውን ልብስ አንድ ኛ ካስገባን በኋላ ፕሮግራም ብቻ አጀስት በማድረግ ሁሉ ነገር ራሱ የሚጨርስልን የዋሽንግ ማሽን አይነት ነው። አውቶማቲክም አይነት ሆኖ አውቶማቲክም ሆኖ ሁለት አይነት አለው። አውቶማቲክ ቶፕ ሎደር የሚባልም አለ፣ በላይ የሚከፈተው የዋሽንግ ማሽን አይነት አለ። ሁለተኛ ላይ ደግሞ እነዚህ ፍሮንት ሎድ የምንላቸው በፊትለፊ ከፍተን የምናስገባበት በፊትለፊት ከፍተን የምናስገባበት የዋሽንግ ማሽን አይነቶች አሉ። አሁን ይህ ስንት ኪሎ ነው? ይሄኛው አስር ነጥብ አምስት ኪሎ ነው። ሰባት ኪሎ ደግሞ የራስ የሆነ ድራየር አለው አስነጠባምስ ኪሎ ማጠብ ይችላል። 7 ኪሎ ደግሞ ፐርሰንት አጥቦ አድርቆ ምንም ንፋስ ምናምን አይፈልገም እስቲ ማድረግ ይችላሉ። በቃ የደረቀ ልብስ ነው መልበስ ብቻ ነው የሚጠበቅብን ማለት ነው። ስለዚህ ልብሶቹ ታጥቦ 100% ነው የሚደርቁት። <logical hand for> 100% ኪሎ ማድረግ ይችላሉ። እንደገና ከዛ እነዚህ ስማርት ናቸው በስልክ አጀስት ማድረግ ይቻላል። ቁጭ ብለሽ ሳሎን ተቀምጠሽ ልብስን ቁጭ ብለሽ ጀፍ አጀስት ቶል እያረግሽ አጥበሽ መጨረስ ትችያለሽ ማለት ነው። እነዚህ ሌላ ክፍልም ሆኖ እኛ ከሌላ ከሳሎን እንዳልሽ፣ እነዚህ ዳይሬክት ነው ውሃ የምታገናኘው። ከዛ ልብስሽን ብቻ መክተት ነው የሚጠበቅብሽ። ከዛ በኋላ ያለውን ፕሮግራም አጀስት በማድረግ 100% ድራይ የሆነ ልብስ አጥበሽ መልበስ ትችያለሽ ማለት ነው። እሺ፣ ሰሚራ አሁን ይሄኛው ዋሽንግ ማሽን ለንግድ ነው የሚሆነው ወይስ ለቤት ነው? ይሄኛው ዋሽንግ ማሽን ኤልጂ ብራንድ ስለሆነ ኤልጂ ብራንድ ለስራ መሆን ይችላል። እንደገና ለቤትም መገልገል እንችላለን። ዋጋውስ ምን ያህል ነው? ዋጋቸው እነዚህ መቶ 38 ሺህ። እሺ፣ ቀጣዩን ላሳይሻል። እሺ፣ ቀጥሉ ደግሞ አለ። እዚህ ጋር ሌላ አይነት ዋሽንግ ማሽን። እዚህ ጋር ያለው ዋሽንግ ማሽን ፖፑላር ይባላል። እዛ ጋር ባለ ቅድም ያየ ነው ኤልጂ ነው። ይሄኛው 12 ኬጂ ነው ፖፑላር እንደዛ ተመሳሳይ ፍሮንት ሎድ ፍሮንት ሎደር ዋሽንግ ማሽን ናቸው። ከፊት ከፍተን የምናስገባበት ማለት ነው። ከፊት ከፍተን የምናስገባበት ናቸው እነዚህም። ከዛ ጋር በተመሳሳይ ሁኔታ አንድ ልብሳችንን ካስገባ ፕሮግራም አጀስት በማድረግ ሁሉንም ነገር ራሳቸው መጨረስ ይችላሉ። ተመሳሳይ ናቸው፣ ተመሳሳይ ናቸው። ዲስፕሌይ ላይ በምናያቸው ፕሮግራሞች አንቺ አጀስት ማድረግ ብቻ ነው የሚጠበቅብሽ። እነዚህ ከዛኛው ምንድነው የሚለያቸው? 12 ኬጂ ሆኖ 12 ኬጂውን ስፒን ነው የሚያደርጉት እንጂ እስከ 85 ፐርሰንት ድረስ ያደርግና ስለዚህ ማስጣት ይጠበቅብናል። ስለዚህ ማስጣት ይጠበቅብናል። እነዚህ እሺ ሰሚራ፣ ስለዚህ ይሄኛው ዋሽንግ ማሽን ዋጋው ስንት ነው? ይሄኛው ዋሽንግ ማሽን 85 ሺህ ብር ሰሙ ላይ ያለው ዋጋው 85 ሺህ ብር ናቸው። አሁን ደግሞ ሌላ ቀጣይ፣ ይሄኛው ኮርትስ ነው የሚባለው ልክ ተመሳሳይ ፍሮንት ሎድ አውቶማቲክ ዋሽንግ ማሽን ናቸው። እነዚህ በኪሎ ነው የሚለያዩት። ይሄኛው 12 ኬጂ ነው። ይሄኛውም ልክ እንደ ፖፑላሩ ተመሳሳይ 1 100% ድራይ ማድረግ አይችልም። እስከ 85% ድረስ ባለው ያደርቀና ቀሪም ደግሞ ንፋስ ይፈልጋል። እነዚህ አንድ ልብስ ካስገባም ፕሮግራም ከሞላንለት ሌላውን ነገር ራሳቸው መጨረስ ይችላሉ። ኳርትዝ ነው የሚባሉት። በእነዚህ ደግሞ ከሆነ 105 ሺህ ብር ይሄኛው ደግሞ በኤልጂ ሆኖ ቅድም መጀመሪያ በአስር ነጥብ አምስት ኪሎ ያየ ነው አለ አይደል ከፍ ያለ ነው። ይሄኛው ለንግድ መጠቀም ትችያለሽ፣ ሰፊ ስለሆነ ውስጣቸው ለንግድም መጠቀም ይቻላል። እንደገና ለቤት ውስጥም ብዙ ፋሚሊ ላለበት ትላልቅ ነገር ማጠብ የሚፈልግ ሰው ደግሞ በነዚህ መጠቀም ይችላል። ኪሎ ነው። ኪሎቹ እነዚህ 20 ኪሎ ነው፣ 12 ኪሎ 100% ድራይ ማድረግ ይችላሉ። ልክ ቅድም እንዳየ ነው 100% ድራይ ነው የሚያደርጉት። ምንም ንፋስ ላይ ማስጠት ምንም ምም አይጠበቅብሽም። ራሳቸው ድራይ ማድረግ ይችላሉ። ከዛ ውጭ ደግሞ ራሳቸው አስር ዓመት የሞተር ዋስትናላቸው ኤልጂዎች የሚሰጡት ልክ እንደ ቅድሙ ተቀምጠሽ ሌላ ቦታ በስልክሽ አጀስት አድርገሽ በስልክሽ መጠቀም ትችያለሽ። ስራ በደንብ ነው የሚያቀለው እነዚህ ሌግዛሪ የሚባሉት ዋጋ ውስጥ እንት ነው ዋጋቸው፣ እነዚህ ሁለት መቶ ሰላሳ ሺህ እስካሁን ካየናቸው ይሄ ኤክስፔንሲኛው፣ ከኪሎም አንጻር ከብራንዱ አንጻር ትንሽ ዋጋቸው ከፍ ይላል፣ ግን እቃነታቸው ደግሞ ሞር ካሉት ዋሽንግ ማሽኖች ቤስት የሚባሉት ዋሽንግ ማሽን ነው። ኪሎ ሲጨምር ኳሊቲ ላይ የሚያመጣው ለውጥ አለ ማለት ነው ኳሊቲ ላይ ለውጥ አያመጣው፣ ግን የምናጥብበትን ትላልቅ ነገር ኮንፈርቶች ምናምን ማጠብ የሚፈልግ ከሆነ ሳይዙ በተለቀ ቁጥር የበለጠ ምን ይችላል ማለት ነው ይጨምራል፣ እንጂ ከዛ ውጪ ሌላ ኳሊቲ ላይ ምንም የሚያመጣው ለውጥ የለም። በጣም አሪፍ ነው ሳሚራ። እሺ፣ እነዚህ ደግሞ አውቶማቲክ ዋሽንግ ማሽን ሆነው ከነዚህ ከፍሮንቶቹ በተለየ በላይ በኩል የሚከፈቱ ናቸው። ልብስ የምናስገባው በላይ በኩል ነው። እነዚህ ላይ እነዚህ ይሄኛውን በኤልጂ ብራንድ ሆኖ 16 ኬጂ ነው። 16 ኬጂ ድረስ ማጠብ ይችላል። እነዚህ ዋሽንግ ማሽኖች ምንድነው ከፍሮንት ሎደር የሚለያቸው? የመጀመሪያው ነገር ውሃ ዳይሬክት ብቻ ሳይሆን ውሃ በማይኖር ጊዜ ደግሞ በባልዲ ማድረጋሽ ዋተር ሌቭል ትሞይለትና በባልዲ አድርጋሽ ያድርጋሽ በሱ ልክ ውሃ ጨምረሽ ማጠብሽ መቀጠል ትችያለሽ። ስለዚህ ሁለት አማራጭ አለ ማለት ነው። ለኛ ጋር በደምብ ሪከመንድ የሚደረጉ የዋሽንግ ማሽን አይነቶች ናቸው እነዚህ። 100% ድራይ ያደርጉ እስከ 85% ድረስ ያደርቃሉ። ከዛ በኋላ ቀኑ ንፋስ ይፈልጋሉ። 16 ኬጂ ነው ያው እንደዛ ነው። ኤልጂ በተመሳሳይ 10 ዓመት የሞተር ዋስትና አላቸው። እነዚህ 10 ዓመት የሞተር ዋስትና አላቸው። ዋጋውስ እንትን ነው፣ ይሄኛው 130 ሺህ ነው። 130 ሺህ ይሄኛው ደግሞ ልክ እንደ ኤልጂዩ ቶፕ ሎደር ዋሽንግ ማሽን ነው። ይሄ ብራንድ ነው፣ የብራንድ ልዩነት ነው ከኤልጂ ጋር ያላቸው። ይሄ ዌስት ፖይንት ነው የሚባለው። 15 ኬጂ ድረስ ነው ማጠብም የሚችለው። ዌስት ፖይንትም የቆየ ብራንድ ነው፣ ረዥም ጊዜ ቆይቷል። ገበያ ላይ በደንብ የታወቀ ነው፣ በደንብ የሚታወቅ ብራንድ ነው። አዎ በደንብ ነው። ኳሊቲያቸውም በደንብ አስተማማኝ ነው። ከቆይታም አንፃር በደንብ የታዩ ቀውት ስለሆኑ ማለት ነው። ይሄ 15 ኪሎ ነው። 15 ኪሎ ያህል አጥቦ እስከ 85% ድረስ ድራይ አድርገው ነው የሚሰጠው። 85% ነው የሚያደርገው፣ 100% ድራይ የለውም። ሁሌም እስከ 85% ድረስ ነው የሚያደርገው። ትንሽ ተፋስ ይፈልጋል። ከዛው ውጪ ልክ እንደዚህኛው በተመሳሳይ ውሃ ቢጠፋ፣ በባል አድርገን ወተር ሌቭል ሞልተን በባል አድርገን ማጠብ እንችላለን። ሙቅም ቀዝቃዛም ውሃ በሙቅም ቀዝቃዛም ማጠብ ይቻላል። አማራጭ አላቸው። በነዚህ ከሆነ 75000 ነው ዋጋውን ተመጣጣኝ ነው። ፕላስ ብራንዱን በደንብ የሚታወቅ በደንብ ገበያ ላይ የነበረ እቃ ስለሆነ ኳሊቲነቱ ማስተማማኝ ነው የሚሆነው። እነዚህ ሲሆኑ በጣም አሪፍ ነው። ሳሚራ፣ እሺ፣ ሌላ ታሳየኛለህ። ሌላ ደግሞ አብዛኛውን እኛ ሀገር ላይ የምንጠቀማቸው የወሽንግ ማሽን አይነቶች ናቸው። ማኑዋል ወሽንግ ማሽን ነው የሚባሉት። እስካሁን ያየናቸው ናቸው አውቶማቲክ ነበሩ። እስካሁን ያየናቸው አውቶማቲክ ወሽንግ ማሽኖች ናቸው። አሁን ደግሞ እነዚህ ማኑዋል የሚባሉት ወሽንግ ማሽኖች ናቸው። ይሄኛው በኦርቢት ብራንድ ነው አስራ አራት ኬጂ ነው። ይሄኛው ማኑዋል ወሽንግ ማሽን የሚባለው ያው እነዚህ እዚህኛው ስታጥቢና የምታጥቢበት ፖርትና መጥመቂያው ደግሞ ስፒን የምታደርጊበት ፖርት የተለያየ ሲሆን ማኑዋል ወሽንግ ማሽን ይባላል። ይሄኛው በአስራ አራት ኬጂ ነው። ኦርቢት ናቸው እነዚህ ብራንዱ። እነዚህ ያው ባለ ሶስት ሞተር ነው የሚባሉት። ሶስት ሞተር ነው ያላቸው። እንደገና እስከ ሰላሳ አምስት ደቂቃ ድረስ አላቸውና ሶክ ማድረግ ይችላሉ ልብስ ራሱ የዘፈዘፍ ከዛ ማጠብ ይችላል። አንዳንድ ዋሽንግ ማሽኖች ላይ ሶካ አያረገም፣ በቃ ማጠብ ብቻ ነው የሚቀጥለው ማለት ነው። ይሄኛው ሶካ እያረገ እየዘፈዘፈ ማጠብ ይቻላል። ከዛ ውጪ ደግሞ የሚጠቀሙት ይህ ሞተራቸው ኮፐር ሞተር ነው የሚባለው እና በደንብ ኃይል ይኖረዋል። ዝገት ሳይዝ ምናምን ረጅም ጊዜ መጠቀም ይቻላል። ኮፐር ሞተር ያላቸው ዋሽንግ ማሽኖች ሲሆኑ ብዙ ጊዜ ተመራጭ የሚሆኑት ምን ያህል ፐርሰንት ያደርጋል እነዚህም? እስከ 85 ፐርሰንት ድረስ ነው ድራይ የሚያደረጉት ያው ንፋስ ይፈልጋሉ፣ ማስጣት ይፈልጋሉ። እነዚህ ግን ያው በባልዲ አድርገሽ ውሃ ለማጠብ ምቹ ናቸው እነዚህ ከቧንቧ ጋር ይገናኛሉ። ቻለ አይደል? ከቧንቧ ጋር የማድርገሽ ቧንቧ ከቧንቧ ጋር ከመስመር ጋር የማድርገሽ ማጠብ ይቻላል። ቅድም እንዳየናቸው ሁለት አማራጭ አላቸው። ይኸኛው የሚላየው ከዛ ከቶፕ ሎደሩ አጥበሽ ያው ሥራ ትንሽ ያበዛል። ይኸኛው እዚህኛው ውስጥ የነበረው ልብስ አጥተሽ ለማጭመቅ ወደዚህ የምታርዩ ነው እንጂ እነዚህም ጎንጆ ናቸው። እስከ 85 ፐርሰንት ድረስ ዳይ ያረጋሉ። ዋጋቸው ውስጥ አሁን ይሄ ዋጋው ስንት ነው? ይሄኛው በ14 ኬጂ ነው። 38 ሺህ ብር ነው። 38 ሺህ፣ 38 ሺህ ብር ነው። እሺ። ይሄኛው ደግሞ የኤል ጂ ዋሽንግ ማሽን ሆኖ ማንዋል ናቸው እነዚህ። እነዚህ 16 ኬጂ ድረስ ማጠብ ይችላሉ። እነዚህ ልክ ኤልጂ በደንብ የሚታወቀው ዋሽንግ ማሽን ነው። ረጅም ጊዜ ገበያ ላይ የቆየ ዋሽንግ ማሽን ነው። በጣም ሰው የሚወደው ዋሽንግ ማሽን ነው። እነዚህ ያው ኳሊቲያቸው በደንብ ስለታየ ረዥም ጊዜ ጋር ባያላቅ ስለቆዩ ኳሊቲያቸው አያጠራጠረ በደንብ ዛው ይሄኛው ደግሞ ከሆነ ዋጋቸው ሰባ ሁለት ሺህ ብር ነው። ሰባ ሁለት ሺህ ብር ነው። ሀያ ኪሎ ማለት ተለቅ ያለ ነገር። አሁን ኮንፈርት ብርድ ልብስ ምናምን ማጠብ ለሚፈልግ ሰው ትላልቅ ነገር፣ ቤተሰብ ለሚበዛበት ትልቅ ነገር ማጠብ ለሚፈልግ ሰው ይኛው ተለቅ ያለው አማራጭ ነው። በዋሽንግ ማሽን ትልቁ ሀያ ኬጂ ነው ያለው ሀያ ኪሎ ነው። ይሄ ናሽናል ነው የሚባለው ብራንዱ። እነዚህም ልክ እንደ ኦርቢት ቅድም እንዳሳየች ሶክ እያደረገ ማጠብ ይችላል። ኮፐር ሞተር ነው የሚጠቀመው። እስከ 85 ፐርሰንት ድረስ ድራይቭ ማድረግ ይችላል። ይሄ ሲሆን 50 ሺ ብር ነው ዋጋ ሀያ እዚህ ጋር ያሳየሽኝ እንዳለ ማኑዋል ናቸው እና የብራንድ ልዩነት እና የኪሎ ልዩነት ነው ያላቸው። ከዚህም በተጨማሪ አሉ ሌሎች ሌሎች አይነት ማኑዋል ዋሽ ማሽን አይነቶች አሉ። እሱ አይነት አለ። ስለዚህ ለዛሬ እነዚህ ነው ለዛሬ ማሳይሽ። ለሌላ ጊዜ ደግሞ በደንብ እናያለን። አሁን ደግሞ ስቶቭ ማየት እንችላለን። እችኛ ቢልቲን ኦቭን ትባላለች። ክችን ካብኔት ላይ ቦታ ለተሰራላቸው ቤቶች ነው የምትሆነው። ይችኛ ቦታው ላይ ይሄኛው ከስር ይገባል። የላይኛው ላይ ደግሞ የላይኛው ይችኛ ስቶቭ ለብቻ የምትነጠለች አራት ኤሌክትሪክ ነች ኢቮሊ ነው የምትባለው ሴራሚክ ተቆርጦ ኪችን ካብኔት ላይ ሴራሚክ ላይ ይቀበራል ይሄኛ እቺ ደግሞ ከስር የተተወው ቦታ ላይ ትቀባለች እና ቢዩቲን ኦቭን ነው የሚባሉት ከላይ ያለው እነዚህ በሴራሚክ ማቴሪያል ሆኖ አራት ኤሌክትሪክ ነው ያላቸው ከስር ይችኛ ደግሞ ሁለት ፓትራ አላት ሁለት በክብም አላት አንድ ደግሞ ኖርማል ፓትራ አላት እንደ ኖርማል ኦቭን እነዚህ መጠቀም እንችላለን ማለት ነው ስለዚህ እነዚህ ብዙ ጊዜ ኢንስታል የሚደረጉበት ቦታ ተመሳሳይ ስለሆነ ነው አንድ ላይ የሚሸጡት እንጂ ለየብቻ መሸጥ ይለየብቻ መሸጥ ይቻላል። አሁን ይችኛን ኦቭንዋን የማይፈልግ ሰው ካለ ኖርማል ኦፕን ኪችን ላይ ይችኛን መጠቀም ይችላል። አራት ኤሌክትሪክ ነው ይችላል መጠቀም ይችላል። ግን ቦታ ለተሰራለት ቤት ደግሞ ለቤቱ በትን ስለሚሰጥ አንድ ላይ ቤት ውስጥ ለቤት ውስጥ ይደረጋል። እሺ ሳሚራ ስቶቫ ስንት ነች? እስቶቫ የለኛ ሰላሳ አምስት ሺህ ብር ነች። ኢቦሌ ነው የምትባለው የጣሊያን ብራንድ ነች። ከዚህ በሚቀንስ በሌላ ኳሊቲያቸውም ትንሽ ወረድ ባለው በሚቀንስም አይነት አለው። እንትኑስ ኦቭኑ ከስራ ያለችው ኦቭኗ ደግሞ ሰላሳ አምስት ሺህ ብር ነች። ሁለቱንም አንድ ላይ ደግሞ ለሚወስድ ሰው የተወሰነ ዲስካውንት እናደርጋለን። አሪፍ ነው። ሌላስ የምታሳይኝ አለ? ሌላ ደግሞ ኖርማል ኦቭኖች ናቸው ስታንዲንግ ኦቭን የሚባሉት ማለት ነው። እነዚህ ይሄኛው ሀምሳ በሀምሳ ሳይዝ ያላት ኦቨን ነች። ይችኛ ሁለት ጋዝ ሁለት ኤሌክትሪክ ነች። ከሌሎቹ በተለየ መልኩ ይችኛ 50 በ50 ፊስታ ነው ብራንዱ እና በተቃራኒ ሳይድ ነው። አሁን ሌሎቹ አብዛኛውን ጊዜ ኤሌክትሪክ ባንድ ሳይድ ከሆነ ጋዙ ደግሞ ባንድ ሳይድ ነው የሚሆነው። 50 በ50 ደግሞ ሲሆን ያው ቲኒ ሳይዛቸው ጠበብ ስለሚል ለቦታ ለመጣጃ በደንብ እንዲመች ተደርጎ በተቃራኒ ሳይድ ተደርጎ ነው የተሰራው። ሁለት ጋዝ ሁለት ኤሌክትሪክ አለው ከስር ደግሞ አንንፓ አንድ ፓትር አለው። እንደገና ደግሞ ብዙ ጊዜ ባልተለመደ መልኩ ፋን ሲስተም አላቸው ሀምሳ በሀምሳ ብዙ ስቶቮች ላይ ፋን ሲስተም አይኖራቸውም። ፋን ሲስተም ማለት አሁን ፓትሮ ላይ ለምንሰራቸው ነገሮች ዳቦም ሊሆን ይችላል ኬክም ሊሆን ይችላል። ስንጋገር በጣም ሙቀት የበዛ ከመሰለ ፋን በመለኮት ለተመጣጣኝ ሙቀት እንዲበስል ማድረግ እንችላለን። ስለዚህ ሬጉሌት ያደርገዋል ማለት ነው ሙቀቱ። ሰሚራ ብዙ ጊዜ እዚህ ጋር የኤሌክትሪኩ ላይ ማለት ነው የመጋል ነገርና የመገንፈል ነገር አለ እና ከዛ ወዲያው ይበላሻሉ የሚሉ ኮምፕሌኖች ስላሉ ይሄኛው ምን ያህል ኳሊቲ አለው? እነዚህ አሁን የቱርክ ብራንዶች ናቸው፣ እዛው አሴምብል ተደርገው ተገጣጥመው የሚመጡ ናቸው። እነዚህ አሁን ያው ስቶቭ ላይ ሁሌ ስንጠቀም ውሃ መብዛት የለበትም። ከሰላዩ ላይ ማያያዝ፣ ማቀጣጠል ምናምን የለብንም። እነዚህን የመሳሰሉትን ጥንቃቄዎች ካደረግ ስቶቡ የተሻለ ኳሊቲ ያላቸው ከሚባሉ ስቶቦች መሀል ነው ያለው እና ከዛ በኋላ ደግሞ ረጅም ጊዜ ከተጠቀምሽበት በኋላ መቀየር ስለሚፈልግ እነዚህ ፕሌቶች ደግሞ ወታው በሌላ በአዲስ ፕሌት መቀየር ስለሚችሉ ለአጠቃቀም ምቹ ናቸው። ስለዚህ አስፈላጊውን ጥንቃቄ ካደረግንለት አሪፍ ኳሊቲ ስላሉ ይቆያል። በጣም አሪፍ። ዋጋው ስንት ነው? ዋጋው እነዚህ 40 ሺህ ብር ነው። 40 ሺህ፣ 40 ሺህ። ሌላስ? ሌላ ደግሞ ሳይዙ ከነዚህ ተለቅ ባለ 60 በ60 ሳይዝ ያለው ኢኮ ብራንድ አለ። ይሄኛው ይሄኛው ሳይዙ 60 በ60 ነው። ባለ ሁለት ካልስ፣ ሁለት ኤሌክትሪክ ነው ያላቸው። ከዛ በኋላ ውስጥ ላይ ደግሞ? ሁለት ፓትር አላቸው ከዛው የአሩስቶ ግሪል ማድረግ ማድረግም አለው። ፋንም አላቸው ሁሉንም የሚያካተተ ነው። ከስር ደግሞ ስቶር አለቻቸው አሁን ዕቃ ምናምን እናስ ማስቀመጫም የሚሆን ይችኛ ትሳባለች ችኞት አባለሽ ከስር እንደሱ ማድረግ እንችላለን። ከዛ ውጪ እነዚህ ጋዙን በምንጠቀምበት ጊዜ ሴንሰር የተገጠመላቸው ናቸው፣ እና ያው ነገር ቢገነፍል ሊክ ቢያደርግ ምናምን ራሳቸው ሴንሰር አድርገው መዝጋት ይችላሉ። ብዙ ጊዜ ከስተመሮች ጋዝ ሲሆንም ደግሞ የመፍራት ነገር ስላለንሰሩ ሴንሰር ያላቸው እንትኖች ከሆኑ ራሳቸው ማጥፋት ስለሚችሉ አደጋ በደምብ ይቀንሳሉ እነዚህ ሲሆኑ። ከዛ ውጭ ደግሞ እነዚህ የኢኮ ስቶቮች ፕሌታቸው በደንብ ከፍ ያለዋት ነው ያለው። ከሌሎቹ በተለየ እነዚህ ከፍ ያለዋት ደግሞ መኖሩ ጥቅሙ ምንድን ነው? በምንጠቀምበት ጊዜ የተሻለ ግለት ከሌሎቹ አይቀዘቀዝብንም። የፈለግነውን ነገር በፈለግነው ፍጥነት ሰርቶ የመጨረስ እንትን አላቸው። ከዛ ውጭ ይሄኛው ቦዲያቸው ስቴንለስ ስቲል ነው የሚባለው። አሁን ብታጸጂው፣ ምናምን የመልቀቅ እንትን የለውም ይሄኛው ሁለት አይነት ስላለ ቦዲ ላይ ማለት ነው የስቶቭ ቦዲ ላይ እነዚህ ዋጋቸው 5 ሺህ ብር ነው። ተመጣጣኝ የሚባለው ዋጋ ነው ያለው፣ ቆንጆ ነው፣ ኳሊቲውም ቆንጆ ነው። ዋጋቸውን በደንብ ተመጣጣኝ እቃዎች ናቸው። ሌላ ደግሞ እነዚህ ስልሳ በስልሳ ሳይዝ ሆኖ ሙሉ ኤሌክትሪክ መጠቀም የሚፈልግ ሰው ካለ እንደ አማራጭ ባለ ሴራሚክ ፕሌት ሆኖ የተሰሩ ናቸው። እነዚህ የእኛው ብራንዱ ዴሉክስ ነው የሚባለው። እነዚህ ምንድነው ከሌሎቹ ኖርማል ፕሌቶች ከምንጠቀሟቸው ከሌሎቹ ፕሌቶች በተለየ በሴራሚክ ፕሌት የመጡ ናቸው። መጀመሪያ ላይ እንዳየናት ማለት ነው። አዎ፣ መጀመሪያ ላይ ቢልቲኑ ላይ እንዳለው ሆኖ ከነኦቨኑ የተያያዘ ለሚፈልግ ሰው አንድ ላይ ይሆናል። ይሄ ለውበትም ይሆናል፣ እንደገና ላጠቃቀምም በጣም ከፕሌቶቹ በተለየ የመጋላቅ አቅም አለው። እንደገና ቆሻሻ ምናምንም ካለ ለማጽረፍ በጣም ቀላል ነው የሚሆነው። እነዚህ ሲሆኑ ኦፕን ኪችን ላይ ከሆነ ደግሞ ለውበትም ይሆናል ስለዚህ ለሁለቱም ለኪችንም ለኦፕን ኪችንም መጠቀም ይችላል ማለት ነው። ለሁለቱም ይሆናል ማለት ነው። ከስር እነዚህ ልክ በተመሳሳይ እንዳነዛ ሁለት ፓትራዎች አሉት። ለአሩስቶ ግሪል ማድረጊያም አለው፣ ፋንም አለው። ከስር ስቶርም አላችሁ ቅድም እንዳየናት ማለት ነው። ከዛ ታይመርም አለው። አሁን ከስር ለምንሰራቸው ነገሮች ታይም መያዝ እንችላለን። አሁን ያ የምትውጪ ከሆነ አንቺ ታይም ትሞይለትና ራሱ ልክ ሲጨርስ ማብስሎ ሲጨርስ፣ በራሱ ቲካሊ ሰቀል ማለት ነው፣ አውቶማቲካሊ። ዋጋው ስንት ነው? ይኸኛው ሰማንያ ሺህ ሰማንያ ሺህ። ሌላ ስኒ ሌላ ደግሞ ልክ ኤሌክትሪክ የሚፈልግ ሰው ሆኖ ልክ እንደነዚህ ሴራሚኩን የማይፈልግ ሰው ካለ ሌላ አማራጭ አለው። በሙሉ አራት ፕሌት የሆነ አለ። እነዚህም አራቱም ኤሌክትሪክ ሆኖ ግን ሴራሚክ አይደለም። አራቱም ኤሌክትሪክ ሆኖ በፕሌት የሆኑ ናቸው። ሴራሚክ ፕሌት ሳይሆን ኖርማል ፕሌት ናቸው እነዚህ። ይሄ ሎፍራቴሊ ነው የሚባለው። የቱርክ ብራንድ ነው። በደንብ ይታወቃል። ረጅም ጊዜ ቆይቷል ገበያ ላይ በደንብ እነዚህም ቆንጆ ኳሊቲ ያላቸው ከሚባሉ ስቶቮች መካከል ናቸው። ሎፍራቴሊ እነዚህ ምንድነው ከነዚህ የተሻለ የሚያደርጋቸው ነገር ሁሌም ቢሆን እነዚህ ፕሌቶቹን ተጠቅመሽ ለረጅም ጊዜ የምትጠቀሚበት፣ ቀይሮ በሌላ አሁን ልክ ፕሌታቸው መድከም ሲጀምር ሲያረጅ ማለት ነው አንዷን ፕሌት ከሆነ አንዷን ፕሌት አጥተሽ በሌላ ፕሌት በመቀየር ይቻላል። ሴራሚክ ውስጥ መቀየር አንችለም? ሴራሚኩ ሲሆን ያው ረጅም ጊዜ ትገለገይበታለች። እንደነዚህ እንትን አይሆንም። እንደነዚህ እንደ ፕሌቱ አንዱ ነጥሽ መቀየር አይቻልም። ሜንቴን ማድረግ ይቻላል ግን፣ እንደነዚህ አሁን አንዱ ከሆነ አንዱ ነጥሽ መቀየር አይቻልም። እነዚህ ብለሽካ ባጣማቸው ሙሉ በሙሉ ሜንቴን ማድረግ ነው። እነዚህ ወጪ ቆጣቢ ናቸው ማለት ነው። አንዱ ቢቃጠልብኝ አንዱን ብቻ ቀይረሽ መጠቀም ትችያለሽ። ከዛ ውጪ እነዚህ ቦዲያቸውም ስቴንለስ ስቲል ቦዲ ነው ያላቸው። በምታጸጅ ጊዜ የመፋፋቅ፣ የመላጥ ዝገት የሚያዝ ምናምን የላቸውም ነገር የላቸውም። ከስር ያላቸው ከዛ ፋንም አለው ታይመርም አላቸው። እነዚህ ማሪፍ ኳሊቲ ያላቸው ናቸው። የእነዚህ ዋጋ ስልሳ ስልሳ እቃ ማስቀመጫ አለው አይደለ? እንደ ሌሎቹ እስቶር። አዎ ሎፍራቴሊ ሆኖ ሞዴል አላቸው፣ ያለውም አለ በሌላውም አለ በሁለቱም አይነት ችላ። ይሄ ያለው ነው ስልሳ ሺህ ብር ነው። እነዚህ ደግሞ እስካሁን ካየናቸው እስቶቦች በሳይዝ ትልቁ የሚባለው የሚባለው አራቱ ጋዝ ሲሆኑ፣ ሁለቱ ደግሞ ኤሌክትሪክ ናቸው። ከስር ሙሉ ፓትራ ነው ያለው ስንት ፓትራ አለው? ከሱ ሁለት ፓትራ አለው። የአሮስቶ ግሪል ማድረጊያም አለው። ፋንም አለው። ባለ ደብል ፋን ናቸው እነዚህ እነዚህ ለቤትም መጠቀም ትችያለሽ። እንደገና ደግሞ ለንግድ ቦታዎችም መጠቀም ትችያለሽ። አንደኛ ይሄኛው የምንጠቀምበት ከላይ ያለው ፖርት ባለ ስድስት መጣጃ ስለሆነ በጣም ብዙ ነገር ማሰራት ስለሚችል ከሳይዝ አንጻር ትልቅ ስለሆነ ለንግድ ይሆናል። አዎ፣ ለንግድም ይሆናል። ፕላስ ደግሞ ከስር ያለው ፓርት ትላልቅ ፓትራ ስላለው ኩኪሶችን ሰርቶ ለሚጠቀም ሰው ምናምን፣ እንደዚህ አይነት ለንግድ መሆን የሚችሉ ናቸው እነዚህ። ይሄኛው ፌመስ ላክስ ነው የሚባለው ብራንዱ። ወዲያቸውም ስቲልነስ ስቲል ነው። ከዛ ሴንሰር አላቸው፣ ጋዙ ላይ ታይመር አላቸው። ከዛ እነዚህ ደግሞ ዋጋቸው 69 ሺህ ነው። እንደዚህ አይነት ሆኖ በተለያዩ አይነት አማራጭ አለን። በሌላ የስቶር ያለው የጋዝ ማስቀመጫ ስቶር ያለው አለ፣ በሌላ ብራንድ በሎፍራቴሊም አለ፣ በተለያዩ አይነት ብራንዶች አማራጮችም አለ። ስለዚህ ሳይዝ ሆኖ ማለት ነው። እሺ ሰሚራ፣ እስካሁን እንግዲህ ቆንጆ ቆንጆ የሚባሉ ስቶቮች እንዲሁም ደግሞ የልብስ ማጠቢያ ማሽኖች አሳይተሽኛል። ጋራንቲ አላቸው አሁንም ኤሌክትሮኒክስ እቃዎች ዋስትና አላቸው። ዋስትና እንሰጣለን። እንደገና ባለሙያ ለሚያስፈልጋቸው ደግሞ ባለሙያ እንሰጣለን። አንዋሽንግ ማሽኖች፣ ስቶቦች ቤት ሄዶ ልክ ከተሸጠ በኋላ ቤት ሄዶ በደንብ የሚያስተካክልላቸውን ባለሙያ፣ ነጻ ትራንስፖርት አንድ ላይ አድርገ ማ ንሰጣቸው ዲሊቨሪ ማብራቸው ትሰጣላችሁ፣ እና ኢንስታሌሽንም ኢንስታሌሽንም። በጣም አሪፍ ነው። በብዛት ለሚወስድ እቃን ከእናንተ ሱቅ ዲስካውንት ትሰጣላችሁ? አዎ፣ በደንብ ሙሉ የቤት እቃ የሚገዛ ሰው ወይም ደግሞ ሁለት ሶስት እቃ የሚገዛ ሰው በደንብ ዲስካውንት አለን። መጪው ደግሞ በዓል ስለሆነ በደንብ ዲስካውንት አድርገን አዳዲስ ደግሞ ስቶኮች አዳዲስ እቃዎችን አስገብተን እንጠብቃቸዋለን። በጣም አሪፍ ነው ሰሚራ። ስለዚህ ተመልካቾቻችን እንግዲህ መጥተው መግዛት ቢፈልጉ እንዴት ነው የሚያገኟቸው? አድራሻችን፣ የምንገኝበት አድራሻ ሰሚት ፍየል ቤት ከዲቦራ ትምህርት ቤት ፊት ለፊት የሚገኘው ህንፃ ላይ ማግኘት ይችላሉ። ከዛ ውጪ ስልክ አለን። የቲክቶክ አድራሻም አለ ሶኒክ ኤሌክትሮኒክስ ብለው በመግባት በደንብ ማግኘት ይችላሉ፣ መደወል ይችላሉ። መምጣት ለማይችል ሰው አይቶ መርጦ ዴሊቨሪ፣ ፍሪ ዴሊቨሪ ስላለን ያሉበት ድረስ እናንተ ልስልክ ሁለት ትችላላችሁ፣ ማለት ትችላለሁ። በጣም አሪፍ ነው ሰሚራ፣ ለነበረን ቆይታ አመሰግናለን። ተመልካቾቻችን እንግዲህ በሶኒክ ኤሌክትሮኒክስ ተገኝቼ ጥረታቸውን የጠበቁ ኦቨን ስቶቦችን፣ እንዲሁም ደግሞ የልብስ ማጠቢያ ማሽኖችን ተመልክቻለሁ። በቀጣይ ቪዲዮ ደግሞ ፍሪጅ እና ቲቪን አብረን የምናይ ስለሆነ ሰብስክራይብ ማድረግ እንዳትረሱ። በደና ቆይ ነው